አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዚያ አስራ ሁለት ሁለት ሺ አስራ ሰባት ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ የተነሳበት ቀን ይከበራል። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ክርስቶስ ተንሰአ ሙታን በአብይ ኃይሎ ስልጣን አሰሮ ለሰይጣን አጋአዞ ለአዳም ሰላም፣ እምይእዜሰ ኮነ ፍስሀ ወሰላም። ለምንት ትታሐስሱ ሕያው ማይከለምውታን። ሕያውን ከሙታን መካከል ለምን ትፈልጉታላችሁ? በዚህ የለም። የሉቃስ ወንጌል ምዕራፍ 24 ከቁጥር 5 እንደሚነሳ በመዋዕለ ስጋዌው ከእርሱ ጋር ሳሉ ያው እንደሆነ ሞት በእርሱ ላይ ኃይል እንደሌለው ነግሯቸው ነበር። ነገር ግን ደቀ መዛሙርቱ ሽቶ ሊቀቡ የሄዱት እነርሱ ረስተውት ይሁን፣ የነገራቸውን ተጠራጥረው እሁድ ሌሊት ተነስተው የጌታን አስከሬን ሽቶ ሊቀቡ በፍጥነት ወደ ጌታችን መቃብር ሄዱ። እርሱ ግን የተናገረውን የማይፈጽም የሐሰት አባት አይደለምና እንደተናገረ ተነስቶ አገኙት ከዚህ በኋላ የትንሳኤውንም ዜና ለዓለም ሁሉ ነገሩ ሰበቁ እርሱ ህያው እንደሆነ ለእኛም ህያው እንድንሆን ሞት እንደማንቀር በተግባር ተነስቶ አሳየን ነገረን ኢየሱስም እንደዚህ አለ ትንሳኤና ህይወት እኔ ነኝ የሚያምንብኝ ቢሞት እንኳ ሕያው ይሆናል ዮሐንስ ወንጌል ምዕራፍ 11 ከቁጥር 25 ዛሬ እኛም ትንሳኤውን ስለማ ስለሰማን እንኳን ደስ አላችሁ ደስ አለን እንኳን አደረሳችሁ እንኳን አደረሰ ለእግዚአብሔር ምስጋና ለወለደችው ለድንግል ለመስቀሉን ክብር ይሁን አሜን ሚያዝያ 12 የሚከበሩ የቅዱሳን ዓመታዊ በዓላት አባ ሳሙኤል ዘቆየጻ ኢትዮጵያ፣ ሁለተኛ ቅዱስ ኤርሚያስ ነቢይ፣ ሶስተኛ ቅዱስ አቤሜሌክ ኢትዮጵያዊ፣ አራተኛ ቅዱስ ባሮክ፣ አምስተኛ ቅዱስ ለስክንድሮስ ዘኢየሩሳሌም። ያ ቅዱሳኑ በረከት የአምላካችን የቸሩ እግዚአብሔር ምሕረትና ይቅርታ ይለየን። ወስብሐት ለእግዚአብሔር ወለወላዲቱ ወደ መስቀሉ ክቡር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።